ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ሰላም ናቸው ወይ? እንዴት ናችሁ? ዛሬ ወደ ውጭ ወጥቻለሁኝ። አንድ ነገር ልነግራችሁ ፈልጌ ነው። አረብ ሀገር የምንኖር ሴቶችም ሆነን ወንዶች፣ ማለት ነው እና አገር ቤት ለሚኖሩ ስንቀርጽ ሁሉንም ብናሳያቸው አሪፍ ነው ብዬ አስባለሁ። ሁሉንም የሀገሩን ነገር ብናሳያቸው ማለት ጥሩን ነገር ብቻ ሳይሆን መጥፎ ምን እንዳለ ብናሳያቸው። አንዳንድ ጊዜ ይሄ በመብራት በምን ያሸበረቀ ቪዲዮ ተቀርጦ ሲለቀቅ ሰዎች እኛ ጋር አረብ አገር ሄደው እኮ እንደዚህ አምሮባት ብርቱካን መስላ የተላጠች ምናምን አይደለም አይደለም። ውስጡንም አሳዩ፣ መጥፎውንም ነገር አሳዩ። አሳዩ መጥፎውንም ነገር አሳዩ እና እኔ አሁን ወጣ ያለ ከከተማ ወጣ ያለ ቦታ ነው የምሰራው ማለት ነው። እና ምግብ ሲተርፍ ሂጅ እና ድፍ ይባላል። መስጊድ አለ መስጊዳቸው ጋር ወፎች ምናምን እንዲበሉት ሄጅ ይደፋለው ማለት ነው። በረሃ ነው፣ በቃ ወጣ ያለ ነው፣ በጣም እንትን ያለ ነው። እና ሙቀታቸው ይነገር፣ ሁሉ ነገር ይነገር፣ የነሱ እነሱ ነሱ ጋርም ያለው ነገር ይነገር አገራችን እኛ በዛ በምታምር አየር ለምደን እዚህ እኮ ከባድ ነው፣ በጣም በጣም ከባድ ነው። እና ሁሉም ነገር ይነገር፣ መጥፎውም ነገር ይወራ፣ እንዲህ ነው ተብሎ ይነገር፣ ነገር እላለሁኝ እኔ በበኩሌ ማለት ነው። መጥፎውም ነገር ሲነገር ጥሩ ነው። እና እንደዚህ አይነት ገጠር ውስጥ ነው አሁን እኛ የምንኖረው ማለት ነው። እና አረብ ሀገር ይሆን ምን ይሁን ሳይታወቅ ለምን ደግሞ በሙቀታቸው ሰዓት ሲጀመር፣ እርግጠኛ ነኝ ሁለት ቀን ቢያወጡ እንደ ወደ ውጭ እኔ እንጃ ከሰልን በመስለው እኔ ለራሴ እንኳን አይደለም። እንደዚህ ሊያምርብን ቀርቶ ማለት ነው እኛ ዝም ብለን ክላስ ውስጥ ታፍነን ስለምንቀመጥ ነው እንጂ ሴቶችን ቢሆኑ እኔ እንጃ ማን እንደ ኢትዮጵያ፣ ማን እንደ ሀገራቸው የኔ ውብ ሀገር እና እንደዛ አይነት ነገር ነው። ያለውን ነገር ጥሩንም መጥፎውንም እያደረጉ ማቅረብ ነው። ሳውዲ ሳውዲ ሳውዲ ሳዲ የሳውዲ በረሃ እላለሁ። እና ለማንኛውም እግዚአብሔር ይጠብቀን፣ ስደተኞችን እግዚአብሔር ይጠብቀን፣ በሰላም ወደ ሀገራችን ይመልሰን። ቤተሰቦቼ ይህን ማስላል ሰፈር ይሄን ይመስላል። እና አንዳንድ ጊዜም እንደዚህ ማሳየት ጥሩ ነው እላለሁኝ ማለት ነው። በተረፈ ሰላማችሁ ብዝት ይበልልኝ፣ መልካም ጊዜ ይሁንላችሁ። ማን እንደ ኢትዮጵያ እላለሁ እኔ ለራሴ ማን እንደ ኢትዮጵያ በሀገራችን በነጻነት የምንኖርበት የእውነት በጣም ነው። የስደት እኮ ምኑ ነው የሚያምረው? ምኑም እኮ አያምርም። ሁሉ ነገር ማለት ነው ከባድ ነው በጣም እና ሁሉም ነገር ቀላል ይመስለናል ማለት ነው። ስናስበው ቀላል ነው የሚመስለን ገና ሳንሄድበት ማለት ነው። ስንገባበት ግን አትቀመስም። በተለይ ቋንቋ ለማይችል ቋንቋ ለሚችል ምናልባት ቀለል ሌል ይችላል። ቋንቋ እስከምንችል ግን ያለው ነገር ያለው ፈተና ከባድ ነው ከባድ እና ወገኖቻችንም ይሄንን ቢያውቁ ያልመጡ ያላዩ ባያዩት፣ በሀገራችን ሰርቶ መቀየር እየቻልን በሰው ሀገር ብዙ ነገር እናያለን ያለን ብዙ ነገር እንሰቃያለን። ቋንቋ እስከምንችል እና አንድ ገጠመኝ በዚሁ አንድ ገጠመኝ ልንጋራቸው አንድ ገጠመኝ የገጠመኝ ልንጋራቸው። ሳኡዲ ነበር። ማን ነው አሁን ያለው ሳውዲ ነው። ኩዌት ሄጄ ነበረ። ረጅም ዓመት ሆኖታል። ኩዌት ሄጄ ነበረ እና በ2000 በ2005 አካባቢ ነው፣ እንደዛ ነው። ኤምባሲ ወስደውኝ አሬ፣ በጣም ነው ያዘንኩት ማለት ነው። ኤምባሲ ወስደውኝ ጠፍቼ ነበረ፣ እንዳጋጣሚ ጠፍቼ እና ኤምባሲ ወስደውኝ። የእውነት በጣም ነው የሚያሳዝነው። ይሄ አዳራሽ ትልቅ ትልቅ በጣም ትልቅ አዳራሽ ማለት ነው። ትልቅ አዳራሽ ይሄ ግቢያችን ነው፣ እያችሁት የቤት ግቢ ግቢ በጣም ሰፊ ነው። ትልቅ ቤት ነው። እና በጣም ትልቅ አዳራሽ ሙሉ ሴት ሴት እህቶቻችን በጣም በጣም በሚያሳዝን ሁኔታ ማለት ነው። እዛ ታፍ ነው ስንት አመት የተቀመጡ ብራቸው የተነጠቀ ሶስት አመት አራት አመት የሰሩበት ብር የተነጠቀ ከፎቅ ላይ የወደቀችም አለች። አንድ እግሯ እንትን ብሎ አንደኛው ብቻ በጣም ተጎድታለች። ያብዳሉ፣ ብዙ ነገር። እኔ ብቻ በጣም ነው የሚያሳዝነው ማለት ነው። ኤምባሲም ቢሆን እኔ እንጃ፣ በጣም ነው የሚከብደው ማለት ነው። እና እኔ ለአንድ ሳምንት እዛ ተቀምጬ ነበረ ባሲ፣ ተቀምጬ ከዛ በኋላ ነበረ ያሳፈሩኝ ማለት ነው። እና በጣም ከባድ ነው ሁሉም ነገር ቢታይ እኔ እንጃ ከባድ ነው ብቻ ዛቤ ይጠብቀን ከሁሉም ነገር ልቦና ይስጠን። በሀገራችን ሰርተን የምንቀየርበትን ነገር ያመቻችልን።